ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ? የውዶች የፍል ሰላም ሁሉ መልካም። እኔ ጋር እግዚአብሔር ይመስገን። ለድንግል ማርያም ልጅ ብርሃን ነስቶ ጨለማን ስቶ ብርሃን የሚሰጠን አምላክ የዓለማቱ ንጉስ መድኃኒዓለም ይመስገን። እናንተ ደህና ናችሁ? እናንተ ደህና እንደሆናችሁ ሙሉ ተስፋ ነኝ። እመቤቴ ባላችሁበት ትጠብቃችሁ። ዛሬ ደግሞ ማለት ነው የብር ውስጥ አሰራር አሳያችኋለሁ ማለት ነው። ብር ውስጥ ብር ውስጥ የሚባለው አሰራሩን አሳያችኋለሁ ማለት ነው። እና ወደ አሰራሩ እንሂድ ማለት ነው። ይሄ ሁላችሁ አሁን ይሄንን ዶሮውን ገነጣጥየዋለሁ ማለት ነው። ይሄ ይሄ ዶሮውን ግን ጠልጥል አድርጌዋለሁ። ግን አንድ ዶሮ ናት ነው ያደረግኳትኝ። ያው ሰዎቹ ብዙ ስላልሆኑ ይኸው። እና እዚህ ላይ ማለት ነው ቅመሞችን አድርጌበታለሁ። ቅመም አድርጌበታለሁ ማለት ነው። በወራት ማለት ነው አድርጌበታለሁ። ቅመም ያው መቼም ሁላችሁም ቅመም ታውቃላችሁ ማለት ነው። ይኸው እና በዚህ በቅመሙ እሽት ታደርገዋለሁ እንደዚህ እንደዚህ ያሸው እና እንደዚህ ያሸዋለሁ ማለት ነው። እኔ ጓንት ያለበስኩትኝ እጅን ስለታጠብኩኝ ነው። እሺ፣ እህት ወንድሞቼ። እና ይሄውላችሁ እንደዚህ ይሄ ይሄ ብሩስት ይባላል ዶሮዋን ገንጥያት ነው ማለት ነው ይሄው ይሄውላችሁ ከዛ ይሄን እንደዚህ ካደረግኩት በኋላ ይሄ ከዚህ ጋር የሚበላው ምን መሰላችሁ? ሩዝ መርስሪ የሚባላል እና አሁን ይህንን እዚህ ጋር እንደዚህ አሽቼልህ ከዛ እዚህ ጋር መጣውና ማለት ነው፣ እዚህ ዱቄቱ ላይ በዱቄቱ ላይ እንደዚህ አሸዋለሁ ማለት ነው። አያችሁት? እንደዚህ እንደዚህ ይሄው ይሄው አያችሁት? እንደዚህ ሁሉንም እያወጣሁ እንደዚህ አደረገው እና ከዛም በኋላ እንደዚህ ካረኩት በኋላ ከዛ ደግሞ ይሄው እንደዚህ ካሸወት በኋላ በዱቄቱ እዚህ ጋር ዘይት እጥጃለሁ ማለት ነው። በዚህ በዘይቱ በዚህ በዘይቱ እንትንለዋለሁ እጠብሰዋለሁ ማለት ነው። ከዛ እዚህ ጋር ደግሞ ይውላችሁ እዚህ ጋር ደግሞ ሮዝ መስሪ ይባላል ማለት ነው። ይህንን ሰሊቅ ይባላል። በዚህ አገር ግን ይኖር አይኖር አላውቅም። ይውላችሁ፣ በዚህ ነው የሚበሉት ማለት ነው። በዚህ ይበላል። ከዛ ልክ እዚህ ላይ ማለት ነው እንትን ቅመም ጨው አርጌበታለሁ ማለት ነው። እዚህ ላይ ሽህ ውዶችዬ እና የዛሬው አሰራር ይህንን ይመስላል። ቀለል ያለች ምግብ ማለት ነው ያው ለመቼም ለሰዎች ሊበላችሁ እና ስለዚህ ይህን ይመስላል። ከወደዳችሁት ሰብስክራይብ አድርጉኝ፣ በእናታችሁ ሰብስክራይብ አድርጉኝ፣ ያሳድጉኝ እስኪ ኧረ ተው ግን ተው ተው እኔ እህታችሁ አይደለም እ እኔ ከሚገርመኝ ነገር ግዴታ በቃ እናንተ ሰብስክራይብ እውነት በጣም ትልልቅ ቱበር ያላችሁ እንደገና ደግሞ ብዙ ዩቲዩበሮችን የምትከታተሉ አላችሁ እና እነሱን ሰብስክራይብ አድርጋችኋል፣ አደለ? እኔን ስታዲ የማዳብ ሸቃላዋን የማዳብ ሰራተ